አዲስ ሕይወት ነው የዘሩላት። እውነት ለመናገር ከሞት እንደገና ተመልሳ ነው የመጣችው። ይቺ ልጅ በጣም ስቃይታለች። በጣም ብዙ በድር ደርሶባታል በመስፍን አሁን ላይ ደግሞ እንደዚህ ሁና ስናይ በጣም እንጃ የእነሱ የልፋታቸው ውጤትም እንደዚህ ፍሬ አፍርቶ ደግሞ አሁን ደግሞ በናቴ ጉዳይ በጣም እየተሯሯጡ ነው። እሱንም መጨረሻውን እግዚአብሔር እያሳመረው። መስፍን እንግዲህ በትናንት ተለቆ የነበረው ቪዲዮ ካላያችሁ ማየት ትችላላችሁ። ጠፍቷል ብሎ የነበረው ናታኔ እንግዲህ ጠፍቷል ብሎ የነበረው ውርዴቱ በአደባባይ ወጥቶበታል። እንግዲህ ያው ይሄ የመስፍን ስራ ነው። ለእኛ ብርቃችንም አይደለም፣ ምክንያቱም ሰውዬው መስፍን ነው። እንኳን አይደለም ይሄን ይቅርና ሌላ ነገር ማድረግ የሚችል ስለሆነ ለእኛ ምንም አይደለም። ግን እነ ዘላለም እና ልዑል መቼም ቢሆን የእሱን ሀሰተኛ መረጃ በውሸት ያው ምንም ነገር መግዛት እንደሚችል ታውቃላችሁ። ይሄ መስፍን የተባለ ሰይጣን ሰው አሁንም ይሄን ልጅን በውሸት ብር ሰጥቶስ የስልክ ጥሪ ድምፅ እንዲያስቀምጥ ልጁ ጠፍቷል ብሎ ናታን ጠፍቷል ብሎ እንዲያስቀምጥለት ብር ተከፍሎኝ ነው ምናም ብሎ ተናግሯል። እንግዲህ ማህሌት ጋ ያለው መረጃ ደግሞ ምንድን ነው የሚለውን እኔ ለመስማት በጣም ጓጉቻለሁ። ምን ማለት እሱን ሲሰማ እንዲሁ ትንሽ ትንሽዬ ለራሱ ህይወትስ የለውም። እንደ በቁሙ እንደሞተ ቁጠሩት መስፍን የተባለው የሰው ልጅ በቁሙ እያንገላታ የሰው ልጅ በቁሙ እየገደለ በቁሙ ከቤታቸው ድረስ እያንኳኳ የሰውን ህይወት እያበላሸ ያለ መስፍን ለሱ ምንም አይነት እርራሄ ማድረግ የለባቸውም። እነሱም ያውቃሉ የሚያደርጉትን። ዘላለምም ሆነ ሊውልም ሁላቸውም በዚህ ስራ ተሰማርተው ያሉት ከጀርባም ያሉትን ስለመስፍን መስፍን አረመኔነት በደንብ ስለሚያውቁ ለሱ ምንም አይነት መራራት አያስፈልግም ማለት ነው። ምክንያቱም ሰው ልጅ የምትራሪለት ከዚያ ሰው ትንሽዬ ርህራሄ ስታይ ነው። ይሄ ግን የአረመኔ አረመኔ ነው። ምንም ልትራሪለት የምትችልለት ጉዳይ አይደለም። ሌላው ደግሞ እንግዲህ ዛሬ የነስር አይን እንግዲህ እናታችን በመጀመሪያ ረጅም እድሜ ከጤና ጋር ይስጥሽ፣ እያላችሁ ነት ኮሜንት ላይ እናቱ ይቺ ጀግና ይሄን ጀግና የመሰለ ልጅ የወለደች እናት ምንም ነገር አይንካሽ እያላችሁ የእውነት እስኪ ኮሜንት ላይ ጻፉላት። ለእናታችን ረጅም እድሜና ከጤና ጋር ይስጥሽ እያላችሁ ማለት ነው። እንግዲህ እናታችን ያው የልጇን እንትን ሁልጊዜም ትከታተላለች። ባለፈውም የነስራይን ተይዞ እያለ ራሷን ስታ ሆስፒታል ገብታ በጣም ታማ የነበረች የልጇ ጭንቀት አሁንም ልጇ በዚህ ስራ ተሰማርቶ እስከሰራ ድረስ ያው እናት ናት፣ ትጨነቃለች። አይደለም እናት ይቅርና እናንተ እኳን ኮሜንት የምትጽፉ ሰዎች እኔ በጣም ኮሜንታችሁን አነባለሁ። ምን ያክል እንደምትጨነቁ ሲጠፉ እኳን እንዴት እንደምትሆኑ እናያለን፣ እና አይደለም እናት ይቅርና ማለት ነው። ሰው እናቱ እንግዲህ ዛሬ ለማህሌት የሚያስፈልጋት ነገር ይዛላት መታለች። ማህሌት አሁን ላይ በጥሩ ሁኔታ ነው ያለችው፣ እግዚአብሔር ይመስገን። ስታወራ ራሱ ድምጿ ራሱ በጣም ተቀይሯል፣ ለውጥ እያመጣች ነው። ስለ ሁሉም ነገር እግዚአብሔር ይመስገን። አሁን ደግሞ ትንሽ የሚያሳስባት የወንድሟ ነው። ወንድሟ ደግሞ በቅርብ ቀን እንግዲህ እንደሚያመጡት ታያላችሁ፣ ምክንያቱም መስፍን የተባለው ሰይጣን የመጨረሻው ቀን እየደረሰ ስለሆነ መያዙ ስለማይቀር በዚህ ሰውዬ በዚህ በስራው ደግሞ መቀጣት ስላለበት እጁን አምኖ መስጠት ስላለበት ልጁንም ያው ታውቃላችሁ ምንም ነገር የፈለገው ነገር ቢያደርግ ምንም ነገር እንደማያደርገው እስካሁን ድረስ ምንም ነገር ማድረግ ቢችልማ እንግዲህ ስንት አመት ነው፣ ሁለት አመት ምናምን ካገታቸው ሰው ስለሚፈራ ምንም ነገር አያደርገውም፣ ያንገላተዋል። እሱ ደግሞ የለመዱት ነው፣ ሁለት አመት ሙሉም ተንገላተዋል አይደለም። አሁንም እንግዲህ እግዚአብሔር ካለ አንድ ቀን እጃቸው ላይ ይገባል። ከዘላለም እና ከልውል እጅ መግባቱ አይቀርም። እነሱም ጠዋት ማታ እያያቸው ነው፣ እየሰሩ ነው፣ ምንም ነገር እረፍት አላደረጉም። በአንዱ በኩል ስትሄዱ ዘላለም፣ በአንዱ ስትመጡ የንስር አይን ወይም ልውድ ሰው እነሱ እንግዲህ እግዚአብሔር ክፉ ነገር አይንካችሁ ያላችሁ፣ ለእነሱ ብቻ ጸሎት አድርጉ፣ ያገኙታል። እንደ ማህሌት ማለት ነው። ልጁ ትንሽ አሞታል ይላሉ። ያው ይሄ የውሸቱ ዜናም ሊሆን ይችላል። ምክንያቱም የመስፍን ስራ ታውቃላችሁ። ምንም ከመስፍን ጥሩ ነገር አትጠብቁ። ሁልጊዜ ውሸት ነው የሚያሰራጨው። ሁልጊዜ በብር እየገዛ ነው፣ የሰውን ልጅ በብር እየገዛ ነው። መጨረሻ ደግሞ የሚያሳዝነው ሁኔታ መስፍን የገዛቸው ሰዎች ከነ ዘላለም ከነ ልዑል እጅ ሲገቡ በምን አይነት ሁኔታ እንዳሉ፣ እስር ቤት ገቡ ወይ እንትን በሉ ብሎ ቼክ ራሱ አያደርጋቸውም። ለራሱ ህይወቴ አምልጭኝ ይላል እንጂ ስለ እነሱ ምንም አይነት ጭንቀት የለበት። ምስኪን እንግዲህ ያው አንዳንድ ሰዎች ብር ሲሰጣቸው ዝም ብለው ከጀርባ ይዞባቸው የሚመጣውን ችግር አያስቡም። ብር እና ብር ብቻ እያሳደዱ መጨረሻቸው እንግዲህ ሲወሉ ነው። ያው ለእነሱ ምንም አይነት እርራይ የለኝ። ምን ተይዘው እንደዚህ እስር ቤት ገቡ? ምን አሉ? ምንም ነገር እንትን አላዝንላቸው። ምክንያቱም እዛ ጋር አንድ ወጣት እየተሰቃየ በሰንሰለት ታስሮ እያዩ መረጃ እኳን ለማቀበል እኳናን ፍቃደኛ አይደሉም። ምክንያቱም እነሱ የሚያስቡት እንደዚህ ብናገርስ ብሬ ስንትን ቢልብኝ፣ ተከፍሏቸው ስለሆነ ስለ ብር ብቻ ነው የሚያስቡ። ሰው ለነሱ ምንም አይነት ራሄ የራሱ ማድረግ የለባቸውም። ሁሉም የስራው ማግኘት አለበት። እንግዲህ በቅርብ ቀን ደግሞ የናቲን ተገንቶ ከእህቱ ጋር የሚገናኝበት ቀንን ያምጣልን እያላችሁ ጸሎት አድርጉ። ደግሞም እንደሚያገኙት ተስፋ እናደርጋለን። ምክንያቱም ሰው ልጅ ተስፋ ካለው ምንም ነገር መቁረጥ የለብንም። እንግዲህ እሷም ደህና ስለሆነች ደስ ብሎኛል። ወደ ራሷ እየተመለሰች ነው። ድምጿ ተቀይሯል። አሁን ላይ ብዙ ነገር እንደምታወራም የመስፍንን ጉድም እንደምትናገር እያወራች ነው። ይህ ራሱ ትልቅ ለውጥ ነው። ከባለፈው አሁን ደህና ናት፣ እግዚአብሔር ይመስገን ማለት ነው። ጉዱ ምን እንደሆነ እንግዲህ ደግሞ እስኪ ወደ ራሱ እንትትበልና የመስፍን ጉድ የሰው ጉድ ምን አይነት ጉድ ይዞ እንዳመጣችበት እናያለን። አዎ የሰውየው የመጨረሻው ቀን እየደረሰ ነው። ሲጀመር አሁን እንኳን የሚይዙበት ቀን እየደረሰ ነው። እሱ ራሱ በጣም አቅለብ ልቦታል የሚሄድበት ስላጣ ነው። አንዴ አምልጠዋል፣ አንዴ እንትን ብሏል እያለ የውሸት ዜና የሚያሰራጨው ስለተለመደ የእሱ ውሸት ምንም ነገር አይመስለንም፣ አይደንቀንም፣ አይሞቀንም። ያው ውሸታምና ወራዳ ሰው ስለሆነ ከሱ ጥሩ ነገር አንጠብቅም። ሁል ጊዜም እንደዚህ አይነት ርካሽ ሰው በሚሄድበት ሁሉ ራሱን እንዳዋረደ ነው። ጀግኖቻችንን ብቻ ክፉ ነገር አይንካቸው እያል እንደልነሱ ብቻ ጸሎት ማድረግ እንጂ ስለመስፍን መጨረሻው ሲወል መግባቱ ስለማይቀር አታስቡ ማለት ነው። ሌላው ደግሞ ናቲ ደግሞ በህይወት ልክ እንደ ማህሌት ተገንቶ አብረው ተሚገናኙበት ቀን የቅርብ ቀን ያደርግልን እነሱ አንድ ላይ ሆኖ ማየት መቼም ሁላችሁም ትጓጓላችሁ፣ እኔ ብቻ አይደለሁም። አንድ ላይ ሆኖ፣ እሷ ራሱ የወንድሟ ነገር ያሳስባታል። በመሀል በመሀል ያው ራሷን ወደ ራሷ እንትን ስላለች ብቻ ተመስገን። ግን ያው ምንም ቢሆን ስቃዩ ምኑ እዛ ከመስፍን እጅ እያለች እንዴት አይነት ችግር እንዳሳለፈች ስለምታቅ ወንድሟም በምን አይነት ሁኔታ እንዳለ በጣም ያሳስባታል። እንግዲህ የእሱን ቀንም በቅርብ ያደርገው እያልን ጸሎት እናረጋለን። መስፍን ደግሞ ከነ ልዑል ከነ ዘላለም እጅ የሚገባበትንም ቀን ቅርብ ያደርገው እያልን ለሁለቱም ጸሎት እናረጋለን። ጀግኖቻችን ያሸንፋሉ፣ እድሜ ከጤና ጋር ይስጣችሁ እያላችሁ እስኪመርቋቸው የሆነት ብዙዎቻችሁ እኮን እየመረቃችሁ ነው። የእናንተም ጸሎት ነው ይሄ ሁሉ የእናንተ እውነት። በጣም ክብር ክብር ክብር ይግባችሁ። ለእናንተም ለተመልካቾች ለማንኛውም ጋይዝ፣ ዛሬው ቪዲዮ ይሄን መስል ነበረ። ከተመቻችሁ ቪዲዮ ላይክ እና ሼር እያደረጋችሁ ቪዲዮውን ስትገቡ ጀምሩ ለምታበረታቱ ደግሞ እህት ወንድሞቼ ከልብ ከልብ ነው የማመሰግነው። ሰላም ፍቅር ተመኘውላችሁ፣ ባላችሁበት ሰላማችሁ ብዙ ትርፍ ይበልልኝ። ወዳችኋለሁ። ስትገቡ ግን ላይክ ያደርጋችሁ ጀምሮ ሰላማችሁ ይብዛልኝ። በሌላ ቪዲዮ እስከምንገናኝ ድረስ ደህና ሰንብቱ፣ ባይባይ።